የአገልግሎት አሰጣጡን ለማቀላል ላሽ ለመስጠት እንዲሁም አሁን በከተማችን የተጀማመሩ ተስፋ ሰጪ የልማት ተግባራት አጠናክሮ ለማስቀጠል እንዲያስችል በተጓደሉ ሀላፊነቶችና በአንዳንድ ተቋማት ስራና ሰራተኛ ለማገናኘት እና ብቁ አመራሮችን ለመመደብ የአመራር ስምሪት ማድረግ አስፈልጓል። በዚህ መሰረት በከተማችን በሚገኙ አስራ አንድ ተቋማት የአመራር ስምሪት ለማድረግ እጩ አመራሮች ለተከበረው ምክር ቤት አቅርበናል። በዋነኛነት በእጩነት የቀረቡ አመራሮች ለዚህ ኃላፊነት ሲታጩ በርካታ መመዘኛ ነጥቦች ግምት ውስጥ በማስገባት እንደሆነ የተከበረው ምክር ቤት እንዲረዳ እንፈልጋለን። ከመመዘኛ ነጥቦች ውስጥ እንግዲህ የትምህርት ዝግጅት፣ እድሜ ስብጥሩንም እሱን ማየት፣ የጾታም ስብጥር እንደዚሁ፣ የስራ ልምድ፣ የመፈፀም ብቃትና በተለይ ደግሞ ሌብነትና ብልሹ አሰራርን ከመታገል አኳያ እንደ መስፈርት አድርገን ነው ያየ ነው። እንግዲህ የተከበረው ምክር ቤት ከፈቀደልኝ የመጀመሪያው ተሿሚ ለመግለጽ እጩን አቅረብ ፈልጋለሁ። እንግዲህ ሙሉ ስም አቶ ሙሉጌታ ታደሰ ገረመው፣ ፆታ ወንድ፣ እድሜ አርባ የትምህርት ዝግጅት፣ በከተማ ልማት ሁለተኛ ዲግሪ። የስራ ልምዳቸው ከ1997 እስከ 2000 በመምህርነት፣ ከ2000 እስከ 2009 በጎንደር ከተማ ትምህርት መምሪያ በሙያተኛና ቡድን መሪነት፣ ከ2009 እስከ 2011 በጎንደር ከተማ ትምህርት መምሪያ በምክትል ኃላፊነት፣ ከ2011 እስከ 2012 በጎንደር ከተማ አስተዳደር የአገልግሎት እና ቅርቦት አስተዳደር ጽህፈት ቤት ኃላፊ ከ2012 እስከ 2014 የጎንደር ከተማ ከንቲባ ጽህፈት ቤት ኃላፊ ከ2014 እስከ 2017 ዓ ም የጎንደር ከተማ መሬት መምሪያ ኃላፊ በአጠቃላይ በሙያ 11 ዓመት በአመራር ስምንት ዓመት በድምሩ 19 ዓመት የስራ ልምድ ያላቸው ናቸው። እንዲህ በዕጩነት የቀረቡት የቀረቡበት ኃላፊነት የጎንደር ከተማ አስተዳደር ከተማና መሰረተ ልማት መምሪያ ዋና በሁለተኛ ስም ነፃነት መንግስቴ ደስታ ጾታ ወንድ እድሜ አርባ የትምህርት ዝግጅት በትምህርት አመራር ሁለተኛ ዲግሪ ያላቸው ናቸው የስራ ልምድ ከ1997 እስከ 2003 በመምህርነት ከ2004 እስከ 2007 በርዕሰ መምህርነት ከ2008 እስከ 2010 በሱፐርቫይዘርነት ከ2010 እስከ 2011 በጎንደር ከተማ ርዕሰ መምህርነት በ2011 እስካሁን ድረስ በጎንደር ከተማ ትምህርት መምሪያ በምክትል ኃላፊነት በአጠቃላይ በሙያ 14 ዓመት በአመራር 6 ዓመት በድምሮ 20 ዓመት የስራ ልምድ ያላቸው ናቸው። በእጩነት የቀረቡበት ኃላፊነት የጎንደር ከተማ አስተዳደር ሲቪል ሰርቪስ የሰው ሀብት ልማት መምሪያ ኃላፊ ነው። ሶስተኛ ወይዘሮ ሰላማዊት ቦጋለ ባልቻ ናቸው። ጾታ ሴት እድሜ ሰላሳ ዘጠኝ የትምህርት ዝግጅት በማኔጅመንት የመጀመሪያ ዲግሪ ያላቸው ናቸው። ይህ ስራ ልምድ ከ ሺህ ዘጠኝ መቶ ዘጠና ሰባት እስከ ሁለት ሺህ በቀድሞ ማህል አራዳ ክፍለ ከተማ ጥቃቅን ሴቶች ጉዳይ ኃላፊ፣ ከ ሁለት ሺህ እስከ ሁለት ሺህ ሶስት በባህል ቱሪዝም መምሪያ ባለሙያና ሲኒማ ቤት ኃላፊ፣ ከሁለት ሺህ ሶስት እስከ ሁለት ሺህ ስምንት በቀድሞ ቄርቆስ ክፍለ ከተማ ጥቃቅንና ፓርቲ ጽህፈት ቤት ኃላፊ ከሁለት ሺ ስምንት እስከ ሁለት ሺ አስር በቀድሞ አራዳ ክፍለ ከተማ የፓርቲ ሀላፊና ዋስትና ስራ አስፈጻሚ ሆነው ሰርተዋል ከሁለት ሺ አስር እስከ ሁለት ሺ አስራ አንድ በጎንደር ከተማ ሴቶች ህጻናት መምሪያ ባለሙያ ከሁለት ሺ አስራ አንድ እስከ አስራ ሶስት የጎንደር ከተማ ፍሌክሲብል ብረታብረትና ና ኢንጂነሪንግ ምክትል ስራ አስኪያጅ ከሁለት ሺ አስራ ሶስት እስከ አስራ አራት የጎንደር ከተማ ሴቶች ሊግ እና ከሁለት ሺ አስራ አራት እስካሁን ድረስ የጎንደር ከተማ አስተዳደር ቤቶች ልማት አስተዳደር ጽፈት ቤት ኃላፊ ሆነው ሰርተዋል በአጠቃላይ በሙያ ሶስት አመት በአመራር 17 ዓመት በድምሩ 20 ዓመት የስራ ልምድ አላቸው። በእጩነት የቀረቡት ኃላፊነት የጎንደር ከተማ አስተዳደር ገንዘብ መምሪያ ኃላፊ ነው። አራተኛ ወይዘሮ ጥሩየ አትክልት አበጀ፣ ጾታ ሴት፣ እድሜ 38፣ የትምህርት ዝግጅት በደቨሎፕመንታል ኢኮኖሚክስ ሁለተኛ ዲግሪ፣ የስራ ልምድ ከ1996 እስከ 2001 በመምህርነት ከ2002 እስከ 2005 በርዕሰ መምህርነት ከሁለት ስድስት እስከ ሁለት ስምንት በጎንደር ከተማ ትምህርት መምሪያ በምክትል ኃላፊነት ከሁለት ዘጠኝ እስከ አስራ ሁለት በጎንደር ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ መምሪያ ኃላፊ በሁለት ሺ አስራ አምስት ዓመት ጎንደር ከተማ የመንግስት ኮሚኒኬሽን መምሪያ ኃላፊ ከሁለት ሺ አስራ ስድስት እስከ አሁን ድረስ ደግሞ የጎንደር ከተማ ገንዘብ መምሪያ ምክትል ኃላፊ በመሆን በአጠቃላይ በሙያ አስር ዓመት በአመራር አስር ዓመት በድምሮ ሀያ ዓመት የስራ ልምድ ያላቸው ናቸው። በእጩነት የቀረቡበት ኃላፊነት የጎንደር ከተማ አስተዳደር ገቢዎች መምሪያ ኃላፊ ነው። ሌላው አለልኝ አለም አየለ፣ ጾታ ወንድ፣ እድሜ 35፣ የትምህርት ዝግጅት በፖሊስ ሳይንስ ሰርቲፊኬት እና በማኔጅመንት የመጀመሪያ ዲግሪ፣ የስራ ልምድ ከ2007 እስከ 2016 በፖሊስ ከ2016 እስከ 17 በፋሲል ክፍለ ከተማ መድኃኒዓለም ቀበሌ አስተዳዳሪ ከ2017 ዳር እስከ ጥር በማራኪ ክፍለ ከተማ ጸጥታ ኃላፊ በአጠቃላይ በሙያ ዘጠኝ ዓመት በአመራር 1 ዓመት በድምሩ 10 ዓመት የስራ ልምድ ያላቸው በእጩነት የቀረቡበት ኃላፊነት የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ ነው። አቶ ሰርካለም ወርቄ አሰፋ ጾታ ወንድ እድሜ 38 የትምህርት ዝግጅት በዴቨሎፕመንታል ኢኮኖሚክስ ሁለተኛ ዲግሪ ያላቸው የስራ ልምድ ከ99 እስከ 21 በመምህርነት ከ201 እስከ 23 በጣቁሳ ወረዳ አቅም ግንባታ ጽህፈት ቤት ኃላፊ ከ203 እስከ 28 በአዲር ቀይ ወረዳ በምክትል አስተዳዳሪ ማዕረግ የባዕድን ጽህፈት ቤት ኃላፊ ከ208 እስከ 210 በአዲር ቀይ ወረዳ ዋና አስተዳዳሪ ከ2010 እስከ 11 በሰሜን ጎንደር ዞን ጸጥታ መምሪያ ኃላፊ ከ2011-2013 በጎንደር ከተማ ብልጽግና ፓርቲ ጽህፈት ቤት የህዝብ ግንኙነት ምክትል ኃላፊ ከ2013-2014 በጎንደር ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ መምሪያ ኃላፊ ከ2014 እስካሁን ድረስ በጎንደር ከተማ አስተዳደር ቤቶች ልማት አስተዳደር ጽፈት ቤት ኃላፊ በአጠቃላይ በሙያ ሁለት አመት በአመራር 14 ዓመት በድምሩ 16 ዓመት የስራ ልምድ አላቸው። በእጩነት የቀረቡበት ኃላፊነት የጎንደር ከተማ አስተዳደር መንገድ ባለስልጣን ዋና ስራ አስኪያጅ ነው። አቶ ስንታየሁ ነጋሽ መሸሻ ሙሉ ስም፣ ፆታ ወንድ፣ እድሜ 56፣ የትምህርት ዝግጅት በትምህርት አመራር ሁለተኛ ዲግሪ፣ የስራ ልምድ ከ1980 እስከ 1989 በመምህርነት፣ ከ1989 እስከ 2006 ዓ ም በትምህርት አመራርነት፣ ከ2006 እስከ 17 ዓ ም ጎንደር መምህራን ትምህርት ኮሌጅ በምክትል ዋና ዲን፣ በአጠቃላይ በመምህርነት 16 ዓመት በትምህርት አመራር ሀያ አንድ አመት፣ በድምሩ ሰላሳ ሰባት ዓመት የስራ ልምድ አላቸው። በእጩነት የቀረቡበት ኃላፊነት የጎንደር ከተማ አስተዳደር ትምህርት መምሪያ ኃላፊ ነው። ወይዘሮ ሙሉቀን ብርሃኑ ካሰኝ፣ ፆታ ሴት፣ እድሜ አርባ ሶስት የትምህርት በማኔጅመንት የመጀመሪያ ዲግሪ፣ የስራ ልምድ ሺ ዘጠኝ መቶ ሰማኒያ ሰባት እስከ በሊቦ ከምከም ወረዳ ልዩ ልዩ የገቢና የፋይናንስ የሙያ መደቦች፣ ከሺ ዘጠኝ መቶ ዘጠና ዘጠኝ እስከ ሁለት ሺ አራት በሊቦ ከምከም ወረዳ ሴቶች ህጻናት ጉዳይ ጽህፈት ቤት ኃላፊ ከ2004 እስከ 5 በጎንደር ከተማ በቀድሞ አብይ እዝጊ ቀበሌ አስተዳደር ዋና አስተዳዳሪ ከ2008 እስከ 2009 በጎንደር ከተማ በቀድሞ ገብርኤል ቀበሌ አስተዳደር ምክትል አስተዳዳሪ ከ2009 እስከ 10 በጎንደር ከተማ በቀድሞ መድኃኔ ዓለም ቀበሌ አስተዳደር ዋና አስተዳዳሪ 2010 የፋሲል ክፍለ ከተማ ዋና ስራ አስፈጻሚ ከ2012 እስከ 13 የጎንደር ከተማ አስተዳደር ህብረት ስራ ማህበራት ተጠሪ ጽህፈት ቤት ኃላፊ ከ2014-17 በጎንደር ከተማ አስተዳደር ገቢዎች መምሪያ ኃላፊ በአጠቃላይ በሙያ 14 ዓመት በአመራር 16 ዓመት በድምሩ 30 ዓመት የስራ ልምድ አላቸው። በእጩነት የቀረቡበት ኃላፊነት የጎንደር ከተማ አስተዳደር ሴቶች ህጻናት ማህበራዊ ጉዳይ መምሪያ ኃላፊ ነው። ሙሉ ስም ወይዘሮ ማርያም ካሳሁን መኮንን፣ ፆታ ሴት፣ እድሜ 37፣ የትምህርት ዝግጅት በትምህርት አመራር ሁለተኛ ዲግሪ የስራ ልምድ ከ1997 እስከ 200 በመምህርነት ከ2001 እስከ 2006 በርዕሰ መምህርነት ከ2006 እስከ 2011 በጎንደር ዙሪያ ወረዳ በተለያዩ ኃላፊነቶች 2012 ዓ ም የጃን ተከል ክፍለ ከተማዋና ስራ አስኪያጅ ከ2016 እስከ 17 ዓ ም የጃን ተከል ክፍለ ከተማዋና ስራ አስፈጻሚ በአጠቃላይ በሙያ ሶስት ዓመት በትምህርት አመራር ስድስት ዓመት እንዲሁም በሌሎች ኃላፊነት ቦታዎች 11 ዓመት በድምሮ 20 ዓመት የስራ ልምድ በእጩነት የቀረቡበት ኃላፊነት ጎንደር ከተማ አስተዳደር ባህል ቱሪዝም መምሪያ ነው። ሙሉ ስም አቶ ትዛዙ በፀሐይ የለ ፆታ ወንድ እድሜ 45 የትምህርት ዝግጅት በሶሽሎጂ ሁለተኛ ዲግሪ የስራ ልምድ ከ993 እስከ 200 በወገራ ወረዳ በልዩ ልዩ ኃላፊነቶች ከ201 እስከ 203 በጎንደር ከተማ ሰ ወጣትና ስፖርት መምሪያ ምክትል ኃላፊ 2006 በጎንደር ከተማ ስራ የጥቃቅንና አነስተኛ መምሪያ ምክትል ኃላፊ፣ 2007 ዓ.ም በጎንደር ከተማ ጥቃቅንና አነስተኛ መምሪያ ኃላፊ፣ ከ2008 እስከ 9 የጎንደር ከተማ ከንቲባ ጽህፈት ቤት ኃላፊ፣ ከ2009 እስከ 2010 በጎንደር ከተማ አስተዳደር ሲቪል ሰርቪስ መምሪያ ኃላፊ፣ ከ2014 እስከ 17 የከንቲባው ማህበራዊ ጉዳዮች አማካሪ፣ በአጠቃላይ በሙያ 11 ዓመት በአመራር አስር ዓመት በድምሮ 21 ዓመት የስራ ልምድ አላቸው። በእጩነት የቀረቡበት ኃላፊነት የጎንደር ከተማ ስለ መሬት ልማት መምሪያ ኃላፊ ናቸው። እንግዲህ እጩዎች፣ ይህ ምክር ቤት የተከበረው ምክር ቤት እንዲያጸድቅልን እንፈልጋቸው እነዚህ ናቸው። አንዳንድ እድሜ የተጨበረበረ ግን ይመስለኛል።